ዋዩ ማረ መልስኪ እኔ አይደለሁም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ዛሬ ቀን ደግሞ የምታዩትን ግራ ካሱ ተገኝተናል። እንዴ በደንብ ዛሬ ቀን የመጣንበት ትልቁ ጉዳያችን እንግዲህ በይቅርታ ነው የምጀምረው። አዎ ይቅርታ ውድ ቤት ወር በፊት የጠየቅነው ጥያቄ የተጠየቅነው ጥያቄ እንድጠይቁን ለጠየቅነው ጥያቄ ረለ ይዘነትናል እና ውድ ቤተሰቦቻችን በጣም ይቅርታ ግን እስካሁን ስላልመለስንላችሁ። ዛሬ እንግዲህ እዚህ ጋር ደግሞ በዛውም እየተዝናናችሁ እያያችሁ አካባቢውን እንድንመልስላችሁ ብለን ነው ያው ቤት ሁነን ሁሉ ጊዜ ቪዲዮ እየሰራን ብዙም ደስ ሀይልም፣ ለእናንተም እስኪ ብትዝናን። ለማንኛውም ወደ ጥያቄያችን። እሺ፣ የኔ ውድ የኔ ጥያቄ እንዴት አንችና ሙሌ እንዴት ተዋወቃችሁ ይላል። ምን ያውቂ አንተ ተሙዳት ያዝ። ለማንኛውም ውድ ቤተሰቦቻችን ሰዎችቻችን፣ ኮሌጅ ላይ ነው ኮሌጅ። እንግዲህ ማንኛውም ሰው እንግዲህ ብዙ ኮሌጅ ላይ ይታዋወቃል፣ ፍቅር ይጀምራል። ለመቀጠሉ ትንሽ የሚከብደው ቦታ ላይ ነው የተዋወቅ ነው። እኛም በጣም ተፈትነን ነበር። ብቻ እግዚአብሔር ይመስገን። መጨረሻችን ደግሞ ያሳምረው እግዚአብሔር አምላክ። ሙሉ ጊዜዎች እንደ መስራት ከፈለጋችሁ ማራኪ ግላይም ታገኝቻላች። ግን ጨብጨባ እናንተን በማክበር ነው። ምክንያቱም ከጠየቃችሁን ቆያችሁ፣ ግን እንመልሳለን። እያን ሌላ ሌላ እያን እስካሁን ስላልመለስን በጣም ይቅርታ። እሺ ሁለተኛ ጥያቄ ደግሞ ስደት ላይ ስንት ጊዜ ቆየሽ? የኔ ፍልቅልቅ ቀለኛለይ ይሄን እኔ የኔ ፍልቅልቅ ይኸው፣ አመሰግናለሁ። እሺ፣ እኔ ቆንጅዬ ስደት ላይ ሁለት አመት ከስድስት ወር እና ከዛ በላይ ማለት ሁለት አመት ከስድስት ወር አካባቢ ማለት ነው። ኧረ ሁለት አመት ከስድስት ወር አካባቢ፣ አዎ፣ እንደዛ ነው የመጣሁት። እና የስደት ቆይታዬ ደግሞ ያው ምንም አይልም፣ በዚሁ ብናልፈው ይሻላል። ምንም አይልም። እሺ እሺ ዳሞ ሙሉዬ የጠየቀችን ጥያቄ፣ ደሞ ሰላማችሁ ብዝት ይበልልኝ ቤተሰቦቼ። የእኔ ጥያቄ ሰዓቱ ካላለፈ ይብላለች፣ ትዳር እና እናትነት እንዴት ትገልጫዋለሽ? እንዲሁም ሙለር አባትነት እንዴት ነው? ከዚህ በፊት ስትሉ እንደሰማሁት አስራ ሁለት ልጅ ነው የምፈልገው እያለ ነውና ትተገብረዋለች አለች ከፈጣሪ በታች ወይስ ሙለር ለሬም ድምቀት ነው። በተረፈ ሁሌም ድምቅ እበሉልኝ ብላለች። በጣም እናመሰግናለን አሜንም ብለናል። እ ምን ልስላት ነው ትዳር በጣም ደስ ይላልትማ እንዳለ ሆኖ ነ እእ ነገር ትዳር ደስ ይላልት፣ ግጭቶች፣ ፍቅር፣ ግጭት ብቻ ሁሉ ብዙ ነገሮች አሉትና አለመስማማት ደግሞ ፍቅር ደሞ ደስታ ታደርገው ጥረት ከተፈታ ኋላ ደግሞ ያለው ፍቅር ፍቅር በቃ ይገረሻል ያገረሻል። እና ሞክረ በተለይ በፍቅረኛ ሙች ሆናችሁ ማለት ነው እንጂ እናንተ ጋር ይሆናል ሁሉም ጋር እንዴ። እኔ እና ለኚ ማለት ታልተን ብሎክ ተደራርገን ምናምን ከተጋባነው ኋላ ብሎክ ተደራርገን አንዴ ማለት ሳንጋባ እንጂ ብሎክ ተደራርገን ማለት ነው። ብሎክ ከተፈታ በኋላ አረ አዲስ ፍቅር ጀማሪዎች ማን ይልል፣ በቃ ብዙ ነገሩ አዲስ ይሆናልና፣ ከጠብ በኋላ ያለው ነገር ደግሞ ስትስማሙ ችግሮቻችን ከፈጣን በኋላ ደግሞ ደስ የሚል ጊዜ ይኖራልና፣ ትዳር አሪፍ ነው። ልጅ በልጅነት አስራ ሁለት ልጅ ያላችሁት ነገር ያልኩት ነገር ያልኩት ነገር አይደል ከፈጣሪ በታች እንዳልሽው ፈጣሪ ከተጨመርልኝ በጣም ብዙ ተባዙ ምድጓ ለምድር ግን አስበዋል። እኔ አስራ ሁለት ልጅ ሙሉዋት ብለዋል። እሺ የፈቃደኝ ቃልና ቃልን ደግሞ የተወሰነ መንገድ ለመተግበር መሞክር። እሺ እና ዋነኛው እንደ ቤተሰዎቼ አስራ ሁለት ልጅ እየወለድኩ ሳልኖር ልሞት ነው አሳችሁት ልጅ መውለድ አለመኖር ነው ማለት ነው። ታዲያ ሰቀቅን ያልኩበት ምክንያት ግን እንዴት መሰለ? አሁን ለምሳሌ አስራ አንድ ልጅ ስትል አስራ አንድ ጊዜ ነው የምታስበው፣ የአስራ አንዱ ህይወት ነው የምታስበው። አግብቶ ወልዶ ወጥቶ ምናምን ሁሉ ማለት ነው። ለአንተ ልጅ ነው በቃ እንዲሆንብኝ ሆነ። እንዴ ደግሞ የልጅ ልጆችን ነው የምታስመው። የፈረሽ ቃ የፈጣሪን ቃል ልትሽሪ ነው ማለት ነው። ልትቃወሚ ነው ማለት ነው። ምንድን ነው እውነት፣ እውነት እኮ ነው። ለማንኛውም የሆነ ቀን እንስማማ ይሆናል። እሺ እና አንስማማን ባይዘው እኔ አስራ ሁለት ነው የምፈልገው። ችግር የለውም፣ እንዴት እንደምንስማማ ያው። ዛኔ ካልተስማማን ደግሞ ቀልድ ስለሆነ የፈቀደው ነው የሚሆነው ስላልኩ አይደለም ግን፣ ጀስት ምኞቴን ስለጠየቅሽ ነው። እና እንደ ቀልድ አይደለም፣ እኔ ግን የማወራው በእውነት። እሺ በቃ እናትነትስ እንዴት ታያዋለሽ? ያለችኝ ደግሞ። እናትነት ደግሞ በጣም ነው ደስ የሚለው፣ በጣም ነው የሚያጓጓው። ብዙ ነገር አድርጋችሁ ልትደሰቱ ትችላላችሁ። ይሄ ግን በጣም ይለያል። ማርያምን በቃ በጣም ነው ደስ የሚለው። ሁሌ ነው የምትደሰቱት በቃ በልጆቻችሁ። በተለይ ደግሞ ማለት ፈታ ያሉ ከሆኑ ሕጻናቶቹ በዛም አካባቢ የተመቻች እንደሆነ ተስፋ አደርጋለሁ። ላይን ምናምን ሁለቴ አድልዴይ ራካሱ ሁለቴ አድልዴይ ነው። ለማንኛውም ወጣ እያልን እሺ አሉ። እሺ እና በጣም ነው ደስ የሚለው ቤተሰቦች ቤተሰቦቼ ያልወለዳችሁ ደግሞ እግዚአብሔር አምላክ እንድትወልዱ ልጅ ይባርካቸው። ደስታው በጣም የተለየ ነው። ቤት ከመግዛት መኪና ምናምን ከሁሉም ነገር ማካበል አደለም። ሞክር ሚገርማችሁ፣ ማርያምን አንድ ቀን ቢሮ ነው እና ማናጀራችን መኪና አለው የአሁኑ አደለም ነበረ እና የሆነ ሰንበቱ መኪና እንዴት ነች? ደህና ነች፣ አቋማ ምናምን ይላል። እኔና ውስጥ ያለችው ልጅሽ ደህና ናት። እነሱ መኪና ሲተያየቁ እኛ ልጅ የተያየ በጣም እየሳቅ ነው ስንተያየቅ የነበረው። እንዲሁም እነሱ መኪና ምናምን ካሉ በኋላ ጀስት እና ብቻ ልጅ ምናምን በጣም ደስ ይላል። ጓገጭ አለው ፋይት አለው ልጅ ጋር አባትነት እየገለጽክ ነው። የሚገርማችሁ አሁን ላይ ምናምን በጣም እንቆያለን እና እስከ ስድስት ሰባት ሰዓት ሌሊት ማለት ነው በቲክቶክ ማለት ነው ከዛ ስድስት ሰዓት እንግዲህ አስባችኋት ሰባት ሰዓት እንግዲህ ገራሚ የሆነ እንቅልፍ መጥቶ ተኝተሽ፣ ሰባት ሰዓት ተኝተሽ፣ ስምንት ሰዓት አንዷ ትነቃለች። እሷን ሽንቷና ስምንት ሰዓት ማለት ዘጠኝ ሰዓት ለማንኛውም እናተነሳ እና አንዳንዴ እንደ መጨለን ያደርጋል፣ ግን ማራምን ማይሰለች ደስ ይላል። በጣም አይሰለችም። ብቻ ግን ገብታችሁ አላችሁ የፈለግኩት እና ከፍቅር ጋር ስለሆነ ደስ ይላል። ዛ ብላችሁ አስራሁለ ሲያጧት ታችን ደግሞ የምትሄድበት ናምን ሲኖር ደግሞ ጭቅላታችሁ ትንሽ አንዳንዴ ትበት ይላል፣ ግን ደስ ይላል። አይደብርም በጣም ምኑ ላይ ሆነናው አብሮን ስቃዩ ጋር ሁሌ በቃም ደስ ይላል። ተመሰኛ እሺ ሜሪ ኢትዮ ይላል። እሺ የኔ ማር የኔ ጥያቄ፣ ሙሌ የመጀመሪያሽ ነው? ለሁለታችሁም ነው ይሄ ጥያቄ። ሁለተኛ በልጅነት ልጅ መውለድ ምን አይነት ስሜት አለው ይላል። ሁለት ጥያቄ ነው ስ የመጀመሪያ ናት። አይ በአማርኛማ የመጀመሪያ ናት። እሺ እርግጠኛ ነኝ። አዎ እኔማ እርግጠኛ ነኝ። ባይሆን አንቺን አይመልም አለሽ። ምን ለማትፈልጊኝ ነው? የመጀመሪያዬ ነው። ከካሜራ ጀርባ ሌላው እናወራለን፣ ግን የመጀመሪያው ነው። ላትቀልድ የምሩ የመሰላቸው ልጅ በልጅነት በጣም ደስ ይላል። እንዴት ነው፣ አላገባህም ይሉኛል። ኧረ እግዚአብሔር ይመስገን አግብቻለሁ። አልወለድክም? ኧረ ወልጃለሁ። ጎበዝ በርታ። ስንት ወለድክ ይላል ሁለት በጣም ደስ የሚለው ነው። ሞክሩት፣ ማለት አብራችሁ ነው የምትሮጡት ምናምን ልጅነታችሁ ሳጠግቡ ከሆነ ደግሞ በበር ሳንኳኳ ማለት ነው ማን እንደመጣ ታውቃለች። በታችሁ ጫማ ይነት አይነ እንደ በጣም ደስ ነው። ፍቅር አለ። እሺ ባልሽ እና አንቺ ስንት ዓመት ሆናችሁ ማሮቼ? በተረፈ አይለያችሁ ይላል። አሜን። ከመረቃቱን ጀምር ነው። ለማንኛውም ስድስት አመት እንዴት ነው ግን የሚቆጠረው? ለማንኛውም በፍቅር ስድስት አመት ነው የሚባለው። መቼም ትዳር ከገባን በኋላ ፍቅር የለም ብለሽ ታስብ አራት አመት በፍቅር ሁለት አመት በትዳር ነው የሚባለው። ለማንኛውም ስድስት አመታችን እንግዲህ ሰባት አመት ይዘናል፣ ወደ ሰባት እሺ። እና እሱ አጋጣሚ አራት ዓመት በፍቅር ሁለት አመት በትዳር ነው የሚባለው አለ ስለዚህ ሁለቱ ዓመት ፍቅር የለም ማለት ነው። ትዳር ነው እንጂ ፍቅር የለም ማለት ነው አላልኩም። ወጣኝ ለማንኛውም ጋይስ እሙ ዶክተር ደግሞ የጠየቀችን ጥያቄ ለምን እንደው ግን ላይክ ማታደርጉ ዝም ብላችሁ ስንታተመች ሰውን ማለት ነው የተዝናና ለማንኛውም፣ በስልክ ነው እየቀረጽ ነው ያለ ነው ካሜራ ስለማይመች ትንሽ ከመሸምን የወጣ ነው። የሚዝል ሊጠቁርባችሁ ይችላል። ምናምን ግን አም ሶሪ። ዋናው ፍቅር ነው ዋናው። ለምን ነው ላይክ ያደረጋችሁ? ለሌሎቹ ተደራሽ እንጂ ሼር ማድረጋችሁ እንዳትረሱ። በዚህ እኔ ራሱ እዚህ ጋር ቦታ ብዙ ትውስታ አለብኝ በማርሻል አርት በቴኳንዶ ማነ ማርያምን እምላችሁ አሁን የመጣን እያስታወሰኝ ነበርና ወደ ጥያቄያችን እንመለስ። እሙ ዶክተር እኔ ከአይን እኔ ከአይን ፈጣሪ ጠብቅሽ ነው የምልህ። ፈንዲሻዬ በርት ወደፊት ብላለች። ታንኪ ዩ እኛም እንወድሻለን። እሺ የኔ ዳርባባ ሴት የኔ ጥያቄ እናትነትና እንዴት አገኘሽ? ወይም እንዴት ነው ሙለርስ አባትነት? ኦኬ ይሄ ሰብለ ሰብልዬ፣ መልሰነዋል። የእኔ ቆንጆ ለማንኛውም እንወድሻለን። እሺ በጣም ነው የምንወድሽ። እሺ ኦ ባላለሽ ነው እንዴ ባላለሽ ለወንድሜ አይ አጋጣሚ የሁልጊዜ ተመልካቻችን አይደለችም ማለት ነው። ገብቷል። ኦኬ፣ ዳናት ባላለኝ ሊወስድብኝ ነው።

እስኪ ማርያምን ይሸጣል። አንቺ ለምንድን ነው ማርያምን የምለው? እኔ እኮ አይሸጥም። እና ውድ የእኛ ቻናል እንግዲህ ምንም ማድረግ አይቻልም። ትዳር ነው፣ ስለ ትዳር ነው